አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። እይ ደሞ ያሰራር እጀላችሁ በእያለው ሻአርየ ኩዌቲ እዚህ ዘይት አለኝ ረድስት ማለት ነው። የሚያስፈልጋችሁ ነገር ወተት ሄልን የሚያስፈልገው ማለት ነው። ወደ አሰራሩ እንገባለን። ይኸው ዘይቱን እዚህ አድርጊያለሁኝ።

ይየተዛመሰናው ጉንስ ስለሚሆን ድረስ ማለት ነው። እዛ መጨረሻ ላይ ያኔ እናንተ ብዙ ሊሆን ይችላል ውሀ ትጨምራላችሁ፣ ወተሽ አበጥብጣችሁ ስኳር ታደርጋላችሁ ማለት ነው። እኔ አሁን ለእዛ አንድ ፍንጃል ስኳርም ማድረግ የውም። እቃው ትንሽ ጠበብ ብሎኛል። እቃው ሰፋ ማለት አለብን ነበር። እንደዚህ ማለት ነው በውሃ መበጥበጥ አርጋችሁ። በጣም ታይበዛ በጣም ታያንስ ናነን። ከዛ ሄል ስኳር ይጨመርበታል። ይኸው ይሄን ይመስላል። እሳትን ጠንሻዋለሁኝ። ከታች በጣም ታያ በጣም ነጭ ታይሆን ወሆ ይጨመራል ማለት ነው። እንዴ እንዴ ውሃ አነስ ይላል። ግማሽ ጨምርበታለሁ ማለት ነው። ወተቱ ይበቃል። ውሃ ብቻ ነው የሚጨመረው እስከሚበቃው ድረስ ማለት ነው። እንዲሆነው ስኳረንታችሁ ጨምሮ አድርጋችሁ ማብሰል ማለት ነው። እንዲበስል በሳህን በሳህን አድርጋችሁ ማቅረብ ማጋዝጋዝ የሚፈልገው ደግሞ ድርጅ ማስገባት ማለት ነው። እችን ጥቅጥቅ መብሰር መብሰል አለባት። ይው ይኸው እንደዚህ እየጠበኩት ነው። አንድ አስራ አምስት ላይ ትተውታላችሁ። እዛ አንድ ስኒ ስኳር ሄል የለኝም። ሄል ቢኖር ያሩ ትንሽ ታደርጉበታላችሁ አዳችሁ ማለት ነው። ትንሽ ታይበዛም። ይሄን ይመስላል ማለት ነው። በጣም ድርቅ ታይል እንትን ታደርጉታላችሁ፣ ታጠፉታላችሁ። ይሄ ይሄን ይመስላል።